በመሃል ሳር ቤት እጅግ ዘመናዊ የመኖሪያ አፓርትመንት ቤቶችን ከቴምር ሪል ስቴት ከ6 በላይ ኤምባሲዎችና ከአምስት በላይ ኢንተርናሽናል ትምህርት ቤቶች ከልዩ የከተማ እይታ ጋር አጣጥሞ በያዘ መልኩ በሳር ቤት ከ7500 ብር ጀምሮ ለሽያጭ አቅርበናል። ከባለ ሁለት እስከ ባለ ሶስት መኝታ ቤቶችን በ20 ፐርሰንት ቅድመ ክፍያ ቤቶን የግሎ ያድርጉ። ቀሪውን በኢትዮጵያ ብር ያለምንም ወለድ ከ35 ፐርሰንት ልዩ ቅናሽ ጋር የሚከፍቱ የሚከፍሉበት ሁኔታም አመቻችተንሎታል ተንሎታል። ምን ይሄ ብቻ! በልዩ የኮሪደር ልማት ባሸበረቀው መንደራችን ከቤተ መንግስት አቅራቢያ በአዋሬ ከባለ አንድ እስከ ባለ ሶስት መኝታ በተለያዩ የካሪ አማራጮችም ይዘንሎት ቀርበናል። ስለ ታማኝነታችን ከዚህ በፊት ገንብተን ያስረከብናቸው ሳይቶቻችን ምስክሮች ናቸው። ታዲያ ለተወሰኑ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ማሳሰቢያ ይህ ዜና አይደለም፣ ዶክመንተሪ ነው። እንደዚህ አይነት እውነተኛ የወንጀል ታሪኮች በኢትዮጵያ ኮሚኒቲ ውስጥ እንዳልተለመዱ እንረዳለን። ይሁን እንጂ በመረጃ ላይ የተደገፈ ትሩ ክራይም ዶክመንተሪ ማቅረብ ፈርስት አሜንድመንት የሰጠን መብት ነው። አስተያየት፣ ቅሬታ፣ ወይም ማስታወቂያ ማሰራት የምትፈልጉ ደግሞ በኢንስታግራም ገጻችን ጽናት ቲቪ ላይ ልታገኙ ትችላላችሁ።

በሎስ አንጀለስ ከተማ በኢትዮጵያ ዲያስፖራ ኮሚኒቲ ዘንድ በኪነ ጥበብ ስራዎቹ የሚታወቀው እና ለአራት ዓመታት በታክሲ ሾፌር እና የሠራው አስፋወሰን አለም ሰገድ ሕይወቱ በአሰቃቂ ሁኔታ መቀጠፉ ብዙዎችን አስደንግጧል። በስራው ላይ ያለ ባጋጠመው ተራይ ክፍያ ለመግባባት ምክንያት ብዙ ተስፋ የነበረው የ የአ ዓመቱ ገጣሚና ደራሲ ከዚህ ዓለም በሞት ተለየ። ከሙዚቃ ስራዎቹ ባሻገር እጅግ የሚማርክ የግጥም መድብልም ለንባብ አብቅቷል። ሕይወቱ ያለፈው በአንድ በተረገመች ቀን ሆሊውድ በሚገኝ አንድ ነዳጅ ማዲያ ውስጥ በደረሰበት ጥቃት ነው። ጸቡ የጀመረው በሽርፍራፊ ዶላር ምክንያት ቢሆንም ያንን ባለብዙ ተሰጦ እንቁ ኢትዮጵያዊ ግን በአጭሩ ቀሽቷል። ቀላል የሚመስል አለመግባባት በፍጥነት ወደ ዘረፋና ከዚያም አስፋ ወሰንን ለሞት ወደዳረገው ጥቃት ተቀየረ። ተጠርጣሪው ከአስፋ ወሰን ጋር የጀመረውን ንትርክ ወደ አካላዊ ጥቃት በማሳደግ ዝርፊያ ፈጸመበት። ነገር ግን ግልፍተኝነቱን በዚህ ብቻ አላበቃም። በአስፋ ወሰን ላይ የቆየ ቂም ያለበት ይመስል ከፍተኛ ድብደባ ደረሰበት። መሬት ላይ ጥሎት ጭንቅላቱን ከአስፓልት ንጣፍ ጋር እንዲላተም በማድረግ ለሞት ዳረገው። ይህ ክስተት በሎስ አንጀለስ የሚኖረውን የኢትዮጵያ ማህበረሰብ በእጅጉ አሳዝኗል። በአሜሪካ የራሱ ቤተሰብ ያልነበረውና ብቻውን እየጣረ ሕይወቱን የሚገፋው ይኸው አርቲስት በትንሽ ገንዘብ ምክንያት ህይወቱ ማለፉ ብዙዎችን አስቆጣ። ነፍሰ ገዳዩ የሞት ቅጣት ሊጠብቀው ይችላል ተብሎ የነበረ ቢሆንም በመጨረሻ ግን ለሳሚው ግራ በሚያጋባ መልኩ ለጥቂት ዓመታት ብቻ የሚቆየ እስር ቅጣት ተፈረደበት። ለመሆኑ ይህ ነፍሰ ገዳይ ማን ነው? ሰላሳ ዶላር የማይሞላ ገንዘብስ እንዴት የአንድ ታዋቂ አርቲስት ሞት ምክንያት ሆነ? በነዳጅ ማደያው የደህንነት ካሜራዎች የተቀረጸው እውነት ምንን አጋልጧል? የፍትህ ስርዓት ውስጥ እንዴት ከሞት ቅጣት ክስ ተነስቶ ወደ ጥቂት ዓመታት ስርዓት ሊያመራ ቻለ? የዛሬው ዘጋቢ ፊልም ከሆሊውድ ጎዳናዎች እስከ ሎስ አንጀለስ የፍርድ ቤት መዝገቦች ድረስ የተጓዘውን ይህንን አሳዛኝ ታሪክ ይዞላችሁ ቀርቧል።

በካሊፎርኒያ ስቴት ደቡባዊ ክፍል በምትገኘው ሎስ አንጀለስ ከተማ በኢትዮጵያ የዲያስፖራ ማህበረሰብ ዘንድ አስፋወሰን አለም ሰገድ የሚለው ስም ከታክሲ ሾፌርነት ሙያ ጋር ብቻ የተያዘ አልነበረ። የ47 ዓመቱ አስፋወሰን ከሁሉም በፊት አርቲስት ነበር። በግጥሙ፣ በድርሰቱ፣ በዜማዎቹ እና በሙዚቃው የብዙ ሰዎችን ቀልብ መሳብ ችሏል። ፀሐይ ትወጣለች የተሰኘች ግጥም መድብሉን ለአንባቢያን ያበረከተ ሲሆን ጠንበለል የሚል ስያሜ የሰጠው የሙዚቃ አልበሙ በበርካቶች ዘንድ ተወዳጅነትን አትርፏል። ለክቡር ዶክተር ጥላሁን ገሰሰ ካለው እጅግ የጠለቀ ፍቅር የተነሳ አልበሙን ለእሳቸው መታሰቢያነት እንዲውል አድርጓል። የቅርብ ወዳጆቹ መጽሐፍና ማዜም እንደሚወድ ይናገራሉ። ለህትመት ያልበቁ ብዙ የግጥም መድብሎችና ዘፈኖች እንዳሉትም መስክረዋል። ጓደኞቹ ስሙን አሳጥረው አስፋ ብለው ነበር የሚያቆላምጡት። በሎስ አንጀለስ ከተማ ኢትዮጵያውያን በሚያዘጋጇቸው የኪነጥበብ መድረኮች ላይ ስራዎቹን በማቅረብ እውቅናን ያካበተው አስፋ ወሰን በዲያስፖራው ዘንድ ተወዳጅና የተከበረ ሰው ነበር። በአውሮፓውያኑ 2014 በጂዊሽ ኮሚኒቲ ሴንተር ውስጥ አርቲስቲክ ኤክስትራቫጋንዛ በሚል በተዘጋጀውና ስነ ጽሑፍ፣ ግጥምና ፊልምን ባሰባሰበው ልዩ ዝግጅት ላይ ከቀረቡት ቁልፍ አርቲስቶች መካከል ይገኝበታል። ፀሐይ ተወጣለች የሚለውን መጽሐፉን ያስተዋወቀውም ያኔ ነው። በዝግጅቱ ላይም መልቲ ከለርድ ፍላወርስ ከተሰኘው የዶክተር ፍቅሬ ቶሎሳ ፊልምና በመቅደላዊ ታደሰ ከተዘጋጀው ኢሚግራንትስ ዶክመንተሪ በመቀጠል ግጥሞቹን አቅርቧል። ይህ የኪነ ጥበብ ሰው ከአርቲስትነቱ በተረፈ ሌላ ሕይወትም ነበረው። ለሁለት አስርት ዓመታት በታዋቂ የትራንስፖርት አገልግሎት ሰጪ ድርጅት የሎ ካብ ውስጥ ታማኝ ሰራተኛ ሆኖ ቀን ከሌሊት ሳይታክት ስራውን በመስራትም ይታወቃል። ወደ አሜሪካ የመጣው ለተሻለ ሕይወት ፍለጋ ሲሆን በአሜሪካ ምንም አይነት የቅርብ የሚለው ቤተሰብ አልነበረውም። በስራም ሆነ በማህበራዊ ኑሮ አስፋወሰንን በቅርበት የሚያውቁት ሰዎች ሁሉም ዘመዶቹ ኢትዮጵያ ውስጥ መሆናቸውን ይገልጻሉ። በተለምዶ ደ አሜሪካን ድሪም ተብሎ የሚጠራውን የስኬት መንገድ ከግብ ለማድረስ ሲሯሯጥ የነበረው ይህ ብርቱ ሰው እንደ አውሮፓውያኑ አቆጣጠር ኦገስት 14 2016 በዕለተ እሁድ ከላሊቱ 9 ሰዓት ገደማ ለስራ ከቤት ይወጣል። አስፋወሰን እንደ ወትሮ የታክሲ አገልግሎት ሊሰጥ በስራው ላይ ተሰይሟል። በዚህ ወቅትም ወደ ሆሊውድ የሚሄዱ ሶስት ተሳፋሪዎችን ያገኝና ጉዞውን ይጀምራል። ሶስቱ ግለሰቦች ወደ የፊናቸው ለመሄድ ሼርድ ራይድ የያዙ ተሳፋሪዎች እንጂ ከዚህ ቀደም የሚተዋወቁ አልነበሩም። በጉዞአቸው ላይ ያሉ ሁሉም ነገር እጅግ ሰላማዊ ይመስል ነበር። ጥቂት እንደተጓዙም የአንደኛው ተሳፋሪ መዳረሻ ወደ ሆነው በፍራንክሊን አቬኑና በኖርዝ ቢቹ ድራይቭ መገናኛ ላይ ወዳለ አንድ 76 የተሰኘ ነዳጅ ማደያ ጋር ደረሱ። አስፋወሰን ተሳፋሪውን ለማውረድ መኪናውን አቆመ። ነገር ግን ከማውረጃ የደረሰው ተሳፋሪ ከታክሲው ከመውጣቱ በፊት ከባድ ጭቅጭቅ ተነሳ። የተሳፋሪው ስም ናጂብ ሀሊቢ ይባላል። የውዝግቡ መንስኤ የጉዞ ክፍያ ነበር። ክፍያው ደግሞ 24 ዶላር ከ75 ሳንቲም ነው። ምንጮች እንደሚሉት ኡበር ከዳውንታውን ኤልኤ ወደ ሆሊውድ ሰዎችን ለማጓጓዝ ከሚያስከፍለው የታክሲ ዋጋ አንጻር ይሄኛው ዋጋ ከእጥፍ በላይ ለምን ጨመረ በሚል ምክንያት ነበር ጸቡ የተቀሰቀሰው። ክፈል አልከፍልም የሚለው ክርክርም እየተጋጋለ ሄደ። በትንሽ ገንዘብ የተጀመረው አለመግባባት መግባባት በብርሃን ፍጥነት ወደ አሰቃቂ ጥቃት ተለወጠ። መርማሪዎች ከታክሲ ውስጥ ካሜራ ያገኙት መረጃ አስፋወሰን ገና ከመኪናው ሳይወርድ በወንበሩ ላይ እንደተቀመጠ ድብደባ እንደደረሰበት አሳይቷል። ናጂብ ሀሊቢ ከተሳፋሪ ወንበር ሆኖ በአስፋወሰን ላይ ጥቃት ከፈጸመ በኋላ ከመኪናው በቀጥታ ይወርዳል። ጥቃቱ ግን በዚህ አላበቃም። ሃሊቢ ከውጭ ሆኖ የመኪናውን በር ከፈተው፣ ወዲያውኑም እጁን ወደ አስፋወሰን ልኮ መጎተትና ኪሶቹን መፈተሽ ጀመረ። በዚህ ጊዜ ድርጊቱ ከጥቃት ወደ ዝርፊያ መሸጋገሩ ግልጽ ነበር። አስፋወሰንም ራሱን ለመከላከልና ዘራፊውን ለመጋፈጥ ከመኪናው ዘሎ ወጣ። ትንቅንቁ ከታክሲው አልፎ ወደ ነዳጅ ማደያው ክፍት የመኪና ማቆሚያ ስፍራ አመራ። ሀሊቢ የ47 ዓመቱን አስፋወሰንን ያለ ርኅራሄ ደጋግሞ በቡጢና በእርግጫ ይደበድበው ጀመር። ከአፍታ ትግል በኋላ ሃሊቢ አስፋወሰንን በኃይል ገፍትሮ መሬት ላይ ይጥለዋል። አስፋወሰን በጀርባው ሲወድቅ ጭንቅላቱ ከጠንካራው የአስፋልት ንጣፍ ጋር በኃይል ተላተመ። ምቱ ከፍተኛ ስለነበር ራሱን ስቶ ወዲያውኑ መንቀሳቀስ አቆመ። ደም ከጭንቅላቱ ያለማቋረጥ ይፈስ ነበር። አካባቢውን በደም ተጥለቀለቀ። ናጂብ ይህንን ሁሉ ካደረገ በኋላ እንኳን ምንም ዓይነት ድንጋጤ አልታየበትም። የትራንስፖርት አገልግሎት የሰጠውን ሰው ደብድቦ ቢዘርረው ልቡ ለርኅራሄ ቅንጣት ቦታ አልነበራትም። ከሰው ነፍስ ይልቅ ገንዘቡን መርጦ ዘረፋ መፈጸሙን ተያያዘው። አስፋ ወሰን ዓለም ሰገድ ራሱን ስቶ መሬት ላይ ከወደቀ በኋላም ሱሪው ኪስ ውስጥ የነበረውን ገንዘብ ለመውሰድ ኪሶቹን ይፈትሽ ነበር። ልክ ከሌሊቱ 9 ሰዓት 13 ገደማ ማንነቱ ባልታወቀ አንድ ግለሰብ ላይ ከባድ ድብደባ እንደተፈጸመ ለፖሊስ ጥቆማ ይደርሳል። የሎስ አንጀለስ ፖሊስ መኮንኖች ቦታው ጋር ሲደርሱ ያገኙት አስፋወሰንን ከታክሲው አጠገብ መሬት ላይ ወድቆ ራሱን እንደሳተ ነበር። በቦታው የተገኙት የድንገተኛ አደጋ ሰራተኞችም ወዲያውኑ የአስፋወሰንን ሕይወት ለማዳን ቢረባረሙ፣ ጭንቅላቱ ላይ የደረሰው ጉዳት ከባድ ስለነበር በአስቸኳይ በአቅራቢያ ወደሚገኘው ሆስፒታል እንዲወሰድ ያደርጋሉ። ነገር ግን የሆስፒታሉ የድንገተኛ ክፍል ዶክተሮች የአርቲስቱን ሕይወት ሊታደጉት አልቻሉም። አስፋ ወሰን አለም ሰገድ ጭንቅላቱ ላይ የደረሰበት ጉዳት ብዙ ደም እንዲፈሰው ምክንያት ሆኖ ስለነበር ሆስፒታል እንደደረሰ ህይወቱ አለፈ። በምርመራው መጀመሪያ ላይ የሎስ አንጀለስ ፖሊስ የአስፋ ወሰን ሞት ዋነኛ መንስኤ በድብደባ ወቅት ያጋጠመው ጉዳት ነው ብሎ ለመደምደም አልፈቀደም። ምክንያቱ ደግሞ ምናልባትም ዝርፊያው ሲፈጸምበት በድንጋጤ ልብ ድካም ገጥሞት ይሆናል የሚል መላምት ስለነበር ነው። 24 ዓመት በታክሲ ሹፍርና የሰራው ኢትዮጵያዊው ገጣሚ ደራሲና ፀሐይ ትወጣለሽ ብሎ የተነበየው አርቲስት የራሱ ፀሐይ በሆሊውድ ጎዳና ላይ በ24 ዶላር ከ75 ሳንቲም በተነሳ ለመግባባት ምክንያት ታለቀች። በአሜሪካ የተሻለ ህይወት ፍለጋውም በአሰቃቂ ሁኔታ እዚያ ጋር ተጠናቀቀ። አስፋው ወሰን አለም ሰገድ ህይወቱ አልፎ ሬሳው ሆስፒታል ውስጥ ባለበት ሰዓት ገዳዩ ናጂብ ሀሊቢ ግን በሆሊውድ ጨለማ ውስጥ ተሰውሮ ነበር። ፖሊስ የደረሰውን ጥቆማ ተከትሎ ጥቃቱ የተፈጸመበት ቦታ ጋር ሲደርስ ተጠርጣሪው በእግሩ ከአካባቢው ሸሽቷል። ወዲያውኑም የምስክሮቹን ቃል መቀበል ጀመሩ። ሃሊቢ የነጭ ወይም የሚድል ኢስተርን አካባቢ ሰው መልክ እንዳለውና ሆሊውድ ወደሚገኘው ነዳጅ ማዲያ ለመሄድ ታክሲውን የተሳፈረው ከዳውንታውን ኤልኤ መሆኑን ፖሊሶቹ ሰሙ። ከነፍሰ ገዳዩ ጋር በአንድ ታክሲ ውስጥ የመጡት ሁለቱ ሰዎች ሃሊቢ ከነዳጅ ማዲያው በፍራንክሊን አቬኑ በኩል ወደ ምስራቅ አቅጣጫ እየሮጠ ሲሄድ እንደተመለከቱ ተናገሩ። ምርመራውን ለማካሄድ ሲባል የቢቹ ድራይቭ እና የፍራንክሊን ጎዳና መንገዶች ለሰዓታት ዝግ ተደርገው መቆየት ነበረባቸው። ከዚያም መርማሪዎች ወንጀሉ የተፈጸመበትን አካባቢ በሰፊው ማሰስ ይጀምራሉ። ኬናይን የተባለው በሰለጠኑ ውሻዎች የታገዘ የፖሊስ ልዩ የምርመራ ቡድን ወደ ቦታው ተጠርቶ የተጠርጣሪውን ዳና እንዲያነፈንፍ ተደረገ። ውሾቹም የሃሊቢን ሽታ ከነዳጅ ማዲያው በመነሳት ተጠርጣሪው ሄዶበታል ወደተባለው ተባለው ወደ ምስራቅ ፍራንክሊን ጎዳና አቅንተው መፈለጋቸውን ተያያዙት። በአካባቢው ወደሚገኙት መኖሪያ መንደሮች ዘልቀውም ከፍተኛ አሰሳ አደረጉ። ፖሊስ ተጠርጣሪው በአካባቢው ሊኖር እንደሚችል ወይም ደግሞ በአቅራቢያቸው ወደሚገኝ መደበቂያ እንደተሰወረ እርግጠኛ ነበር። ነገር ግን ምንም እንኳን ለሰላሳ ደቂቃ ያህል ቦታው ላይ በርካታ የፍለጋ ጥረቶች የሚደረግን ምንም አይነት ጭላንጭል ተስፋ ባለማየቱ አካባቢውን ለቆ ለመውጣት ወሰነ። የፖሊስ በውሻ የታገዘ ክትትልም እዚያ ጋር ተገታ። በፍለጋው ተስፋ ያልቆረጡት መርማሪዎች ሌሎች በእጃቸው ላይ ያሉ ሁለት ወሳኝ ማስረጃዎችን ለመጠቀም ተስማሙ። የመጀመሪያው በ76 የነዳጅ ማደያ ላይ የተገጠመውን የደህንነት ካሜራ መመልከት ነበር። ይህ ካሜራ ከታክሲው ውጪ የተፈጸመውን ድብደባ ፍንትዋ አድርጎ ያሳያል። የአስፋወሰንን አወዳደቅ ጨምሮ ተጠርጣሪው እንዴት ኪሶቹን ሲፈትሽ እንደነበርም በተንቀሳቃሽ ምስል አስቀርቷል። ሁለተኛውና እጅግ ወሳኙ ማስረጃ ደግሞ በአስፋወሰን የሎካብ ታክሲ ውስጥ የተገጠመውን የደህንነት ካሜራ ነበር። ይህ ካሜራ ጭቅጭቁ እንዴት እንደተጀመረ፣ የሃሊቢን ማንነት እንዲሁም ጥቃቱ መጀመሪያ መኪና ውስጥ እንዴት እንደተፈጸመ ያሳያል። ከነዚህ ማስረጃዎች በተጨማሪም በወቅቱ በመኪና ውስጥ የነበሩትና ከጉዳዩ ጋር ምንም ትውውቅ ያልነበራቸው ሌሎቹ ሁለት ተሳፋሪዎች ቁልፍ ምስክር ናቸው። ምስክሮቹ ለፖሊስ ቃላቸውን እንዲሰጡ ተደረጉ። የካሜራዎቹ ምስሎችና የምስክሮቹ የእምነት ክህደት ቃል አንድ ላይ ተደምረው የተጠርጣሪው ማንነት በግልጽ አሳዩ። ፖሊሶቹ ነፍሰ ገዳዩ ናጂብ ከ35 እስከ 40 ዕድሜ የሚገመት ቁመቱ ሜትር ከ72 ሴንቲሜትር እንደሆነ ደረሱበት። ተክለ ሰውነቱም ወፍራም የሚባልና ጥቁር ፀጉር እንዳለውም ፍንጭ አገኙ። ለመጨረሻ ጊዜ የታየው ረጅም እጀታ ያለው ሰማያዊ ሸሚዝ ለብሶ መሆኑን ማስረጃዎቹ አረጋገጡ። በዚህ ወቅት የአስፋወሰን አሰቃቂ ሞት ዜና በሎስ አንጀለስ የኢትዮጵያ ኮሚኒቲና በየሎ ካባልደረቦቹ መካከል እንደ ሰደድ እሳት ተሰራጨ። ድንጋጤውና ሀዘኑ አስፋወሰንን ለሚያውቁት ሁሉ ከባድ ነበር። የሎስ አንጀለስ ካውንቲ ፖሊሶች በኢትዮጵያ የሚኖሩ የአስፋወሰን ቤተሰቦቹ መርዶ ስላልተነገራቸው ማንነቱን ይፋ አላወጡም ነበር። አስፋ ወሰን ለረዥም ዓመት የሰራበት የየሎ ካፕ ሱፐርቫይዘር የሆነው ሀሩት ካንትዛቤዲያን በሰሙ አስደንጋጭ ዜና በጣም እንደደነገጠና የዚህ አይነት አደጋ ሁሌም ከሚፈሯቸው አንዱ መሆኑን በወቅቱ ለጋዜጠኞች ተናግሯል። ሱፐርቫይዘሩ አስፋወሰን በህብረተሰቡ ዘንድ በደግነቱና ቅንነቱ የታወቀ ሰው ነበር ሲልም ገልጿል። ሌላው የአስፋ ወሰን የረዥም ጊዜ ወዳጅና የሎካብ ስራ አስፈጻሚ መክብብ ሰይፉ በሰማው መርዶ ሐዘኑን መቆጣጠር ተስኖት እንደነበር ተናግሯል። የጓደኛው ሞት መቀበል በጣም እንደከበደውና እንደ ወንድሙ ያየው እንደነበር በመግለጽ ቅርበታቸውን ያስታውሳል። አስፋ ወሰንና መክብብ የሚተዋወቁት ከ25 ዓመት በፊት ነበር። ሁለቱም ኢትዮጵያዊ ከመሆናቸው በዘለለ ከተመሳሳይ ከተማ ተነስተው የተሻለ ህይወት ፍለጋ ወደ ሎስ አንጀለስ መምጣታቸው ወዳጅነታቸውን ይበልጥ አጥብቆታል። በአሜሪካ ህይወቱን ሀብሎ ከጀመረበት ዕለት አንስቶ የሚያውቀው ጓደኛውና ባልደረባው የሞተበት መክብብ ይህንን መቀበል ለኔ ከባድ ነው። ወንድም እኔ ተነጠቁት። ካሉን ምርጥ ሹፌሮች መካከል አንዱ ነበር ሲል በሀዘን ያስፋወሰንን ታታሪነት መስክሯል። ምን አይነት ተሳፋሪ እንደሚገጥም መቼም ማወቅ አትችልም፣ እኛ ማንኛውንም ሰው ነው የምናሳፍረው በማለት ስለ ስራቸው አደገኛነትና የሹፌሮችን ተጋላጭነት የገለጸው ደግሞ ሌላኛው ያስፋወሰን ባልደረባ ማርኮሶቶ ነው። ማርኮሶቶ የትራንስፖርት አገልግሎት ሰጪ ድርጅቱ የሎካል የተሳፋሪውን መረጃ ጨምሮ ሁሉንም የአሽከርካሪዎች ዱካ እንደሚከታተል ተናግሯል። ይህ መረጃ ፖሊስን ይረዳል የሚል እምነትም ነበረው። በአጠቃላይ ሁሉም ባልደረቦቹ በአንድ ድምፅ የተናገሩት ነገር ቢኖር አስፋወሰን ወደ አሜሪካ የመጣው የተሻለ ህይወት ፍለጋ እንደነበር እና ህይወቱ እንዲህ በአጭሩ መቀጨቱ ፈጽሞ ሊታመን የማይችል አሳዛኝ ክስተት መሆኑን ነበር። በካሜራ ምስሎችና በምስክሮች ቃል ላይ የተመሰረተው የፖሊስ ምርመራ ተጠርጣሪው በፍጥነት ለየው። እሱም የ34 ዓመቱ የሊኩድ ኗሪ የሆነው ናጂብ ሃሊቢ ነበር። ከሶስት ቀናት አድካሚ ፍለጋ በኋላ እንደ አውሮፓውያን አቆጣጠር ኦገስት 17 2016 ረብ 2 ከሰዓት በኋላ 9 ሰዓት ከሩብ ገደማ ላይ ፖሊስ የሃሊቢን መደበቂያ አገኘው። ሀሊቢ የተያዘው ወንጀሉ ከተፈጸመበት ሆሊውድ አካባቢ በጣም ርቆ በአቫሎን ቡልቫርድ እና በሰንዲያጎ ፎሮፋይ ፍሪዌ አቅራቢያ ነበር። ናጂብ ሀሊቢ ወዲያውኑ በነፍስ ግድያ ወንጀል ተጠርጥሮ በቁጥጥር ስር እንዲውል ተደረገ። ፖሊስ ሲይዘው ምንም አይነት ተቃውሞም ሆነ ቅሬታ አላሳየም። ወደ እስር ቤት ተወስዶ የሁለት ሚሊዮን ዶላር የዋስትና ገንዘብ ተቀማጭ እንዲያደርግ ትዕዛዝ ተላለፈበት። ከሶስት ቀናት ከባድ አሰሳ በኋላ በመጨረሻ በሕግ ጥላ ስር ቢወድቅም ቀጣዩ የሕግ ሂደት ግን በብዙዎች ዘንድ ጥያቄ አስነስቷል። የናጂብ አሊቢ መያዝ ለአስፋወሰን ወዳጆችና ለኢትዮጵያ ዲያስፖራ ኮሚኒቲ ጊዜያዊ እፎይታን ሰጥቶ ነበር። በነፍሰ ግድያ ወንጀል የተጠረጠረው ግለሰብ የፍትህ ሂደትም ተጀመረ። የሎስ አንጀለስ ካውንቲ አቃቢ ህግ ቢሮ በሃሊቢ ላይ ያቀረበው ክስ የወንጀሉን አሰቃቂነት በሚገባ ያንጸባረቀ ነበር። ክሱ ተራ የነፍስ ግድያ ተብሎ ብቻ አልቀረበም። ሀሊቢ የተከሰሰው ካፒታል መርደር በሚባል መርደር ቻርጅ ሲሆን ትርጓሜውም እንደ ዘረፋ ያለ ወንጀሉን ይበልጥ የሚያከብድ ልዩ ሁኔታን ያካተተ የነፍስ ማጥፋት ክስ ነው። ካፒታል መርደር ሆን ተብሎ የሚፈጸም ግድያንና ታቅዶበት የሚፈጸም የነፍስ ማጥፋት ወንጀልን የሚያካትት ሲሆን በተጨማሪም ከአንድ ሰው በላይ መግደል፣ ፖሊስ ወይም የመንግስት ባለስልጣን በስራ ላይ እያሉ መግደል፣ ከግድያው ጋር አብሮ እንደ ዝርፊያና አስገድዶ መድፈር ላይ ያሉ ወንጀሎች ተፈጽመው ከሆነ በካፒታል መርደር ስር ክሱ ይካተታል። በዚህ ህግ የተያዙ ጉዳዮች ላይ የሚሰጠው ፍርድ ከባድ በመሆኑ ጠንከር ያለ ማስረጃ ያስፈልጋቸዋል። ይህ በካሊፎርኒያ ስቴት ውስጥ ካሉ ከፍተኛ የወንጀል ክሶች አንዱ ሲሆን ተከሳሹ ጥፋተኛ ሆኖ ከተገኘ የሚያስከትለው ቅጣት ሁለት አማራጮችን ብቻ የያዘ ነው። አንዱ በሞት እንዲቀጣ የሚወሰን ሲሆን ሌላኛው ደግሞ ፈጽሞ ምህረት በማይደረግለት የእድሜ ልክ ስርዓት እንዲቀጣ ይደነግጋል። አቃቢ ህግ ያቀረበው ክስ ጠንካራ መሰረት ነበረው። ግድያው ሲፈጸም የሚያሳዩት ማስረጃዎች አጠራጣሪ አልነበሩም። የነዳጅ ማደያው ካሜራ፣ የታክሲው የውስጥ ካሜራ እንዲሁም የሁለቱ ምስክሮች ቃል ሀሊቢ ዘረፋውንና የግድያ ወንጀሉን መፈጸሙን በደንብ ይመሰክራሉ። አስፋወሰን መሬት ላይ ከወደቀ በኋላ እንኳን ናጂብ ኪሶቹን መፈተሹ ድርጊቱ ግልጽ የዘረፋ ሙከራ እንደነበር አረጋግጧል። እነዚህ ሁሉ ማስረጃዎች የተያዙበት ናጂብ ሀሊቢ ታዲያ ለመጀመሪያ ጊዜ ችሎት ፊት ቀረበ። የእንግሊዝኛ ቋንቋ ብዙ መናገር ስለማይችል እገዛ እንደሚያስፈልገው በመግለጽ በአስተርጓሚ በኩል ነበር ንግግሩ ማድረግ የጀመረው። የሁለቱንም መከራከሪያ ያዳመጠው ዳኛውም የክሱን ክብደት ግምት ውስጥ በማስገባት ሀሊቢ በምንም አይነት ዋስትና ከእስር እንዳይለቀቅ በማለት ትዕዛዙን አስተላለፈ። የህግ ሂደቱ የአንድን ተወዳጅ አርቲስት ህይወት በ24 ዶላር ከ75 ሳንቲም ምክንያት የቀጠፈው ግለሰብ በሚቀርብበት ፍርድ ከባድ ዋጋ ሊከፍል እንደሆነ ያመላክት ነበር። የአስፋ ወሰን ወዳጆችም ፍትህ እንደሚገኝ ሙሉ በሙሉ ተስፋ አድርገው መጠባበቅ ጀመሩ። ነገር ግን ችሎቱ በሂደት ላይ ያለ አንድ ያልተጠበቀ ነገር ይከሰታል። ከባድ ቅጣት ያስከትል የነበረው የካፒታል መርደር ክስ በድንገት እጅግ በጣም ዝቅ ወዳለ ክስ ተቀየረ። ይህ የሆነበት ዋነኛ ምክንያት ናጂብ አሊቢ ከጠበቆቹ ጋር በመስማማት ከሳሾቹ ያቀረቡለትን የክስ ማቅለያ ስምምነት በመቀበሉ ነው። የክስ ማቅለያው ተከሳሹ ወንጀሉን መፈጸሙን የሚያረጋግጥና የክስ ሂደቱን የሚያሳጥር ነበር። በዚህ ስምምነት መሰረት ሃሊቢ ቮለንተሪ ማንስሎተር በሚባል ወንጀል ጥፋተኛ ተባለ። ቮለንተሪ ማንስላውተር አንድ ግለሰብ በስሜት ተገፋፍቶ ግድያ መፈጸሙን የሚጠቁም የወንጀል አይነት ነው። ከካፒታል መርደር የሚለየው ግለሰቡ ግድያውን ለመፈጸም ቅድመ ዝግጅት እንዳላደረገ ወይም አቅዶ እንዳልፈጸመው ማሳየቱ ነው። ይህ ወንጀል ሰዎች ብዙ ጊዜ በብስጭት ስሜት ውስጥ ሆነው ፈጽመውታል ተብሎ የሚታመን ሲሆን ከካፒታል መርደር ጋር ሲነጻጸር ቅጣቱ እጅግ ያነሰ ነው። በአንዳንድ ኬዞች ላይም ገዳዮች ምሕረት ጭምር ሊደረግላቸው ይችላል። ሃሊቢ በቀረበበት ክስ ላይ ኖ ኮንቴስት የሚል የህግ ምላሽ መስጠትም መረጠ። ይህ አልከራከርም የሚል ቀጥተኛ ትርጉም ያለው ቃል በችሎት ውስጥ እንደ ጥፋተኝነት ኑዛዜ ወይም ጊልቲ ፕሊ ተቆጥሮ ወደ መጨረሻው የቅጣት ምዕራፍ እንዲሸጋገር አድርጓል። በመጨረሻም የ35 ዓመት ዕድሜ የነበረው ናጂቢ ሃሊቢ ላይ ፍርድ ቤቱ የቅጣት ውሳኔውን አሳለፈበት። በአስፋው ወሰን ዓለም ሰገድ ግድያ ምክንያት የሞት ቅጣት ወይም የእድሜ ልክ ስርዓት ይቀጣል ተብሎ ሲጠበቅ የነበረው ግለሰብ የ11 ዓመት ስርዓት ብቻ ተፈረደበት። የአስፋው ወሰን ወዳጆችና ቤተሰቦች የፍትህ ስርዓቱ በወንጀለኛው ላይ የበየነው ቅጣት እንዴት ይህንን ያህል ሊቀል ቻለ ሲሉ ጥያቄ ከማንሳት ውጪ ምንም ምላሽ አላገኙም። ያ በኢትዮጵያ ዲያስፖራ ኮሚኒቲ ውስጥ ተወዳጅ የነበረው ሰው በአንድ በተረገመች ዕለት ለስራ እንደወጣ ሲቀር ህልሙን ያጨለመው ወንጀለኛ ግን ተገቢውን ፍርድ ሳያገኝ ቀረ። እርሳት እርሳት አሉኝ፣ ያረ እንዴት ልርሳሽ? ተዋት ተዋት አሉኝ፣ እንዴት ልተውሽ? በሰራ አካላቴ ሰርጾ መውደድሽ ገባሪ አድርጎኝ ለሀያል ፍቅርሽ ሲል ለሚወዳት ሀገሩ ኢትዮጵያ የተቀኘው ደራሲ በመጨረሻም በእንባ አጅቦ ታጅቦ ወደማይቀረው ዓለም ሄደ። የአስፋ ወሰን ዓለም ሰገዳ ሰገድ አሳዛኝ ታሪክ በአንድ ግለሰብ ላይ የተፈጸመ ወንጀል ብቻ ተደርጎ የሚታለፍ አይደለም። የእሱ ሞት በአሜሪካ ከተሞች ውስጥ የሚሰራን አንድ ትልቅና ስር የሰደደ ስርዓታዊ ችግር ያጋለጠ ክስተት ነው። እንደ አውሮፓውያን አቆጣጠር በ2013 የአሜሪካ የበሽታ መቆጣጠሪያ ማዕከል ሲዲሲ እና ብሔራዊ የስራ ላይ ደህንነትና ጤና ተቋም ናያሽ በታክሲ ሹፌሮች ላይ የሚደርሰውን ሞት አስመልክተው አንድ ጥናት አሳትመው ነበር። የእነኚህ ጥናት ግኝቶች የአስፋወሰንን ሞት በቀጥታ የሚመለከቱ ነበሩ። ጥናቱ እንዳረጋገጠው የታክሲ ሾፌር እና በአሜሪካ ውስጥ ካሉ በከፍተኛ ሁኔታ ለሞት ከሚዳርጉ ስራዎች መካከል አንዱ ነው። እንደ አውሮፓውያን አቆጣጠር በ2010 አንድ የታክሲ ሹፌር በስራ ላይ ያለ በግድያ የመሞት እድሉ ከማንኛውም ሌላ አሜሪካዊ ሰራተኛ አንጻር በሀያ እጥፍ ከፍ ያለ ነበር ሲል ሪሰርቹ ያመለክታል። ከሁሉም በላይ እነዚህ ሞቶች የሚከሰቱት በአደጋ ሳይሆን በአብዛኛው የአሽከርካሪውን ገንዘብ ለመንጠቅ በሚፈጸሙ የዘረፋ ጥቃቶች መሆናቸውን አረጋግጧል። ልክ በአስፋ ወሰን ላይ እንደደረሰው አብዛኞቹ ግጭቶች የሚጀምሩት በታክሲ ክፍያ ላይ በሚነሳ ውዝግብ ሲሆን ይህም ወደ ዘረፋና ከዚያም ወደ ግድያ ወንጀል ያድጋል። ታዲያ ጥናቶቹ መፍትሔ ያሏቸውን ነጥቦች አስቀምጠዋል። ተመራማሪዎቹ 26 ትልልቅ የአሜሪካ ከተሞችን ለ15 ዓመታት በማጥናት የተለያዩ የደህንነት መሳሪያዎችን ውጤታማነት አነጻጽረዋል። አንዳንድ ከተሞች ሹፌሩን ከተሳፋሪው የሚለይ ጥይት የማይበሳው መስታወት እንዲገጠም ሲያደርጉ፣ ሌሎች ደግሞ ካሜራቸውን መጠቀም አስገዳጅ አድርገው ነበር። የግኝቱ ውጤት አሻሚ አልነበረም። የታክሲ ሹፌሮችን ሕይወት በመታገድ ረገድ ከሁሉም የበለጠ ውጤታማ ሆኖ የተገኘው አንድ ነገር ብቻ ሲሆን ይህም አሽከርካሪዎች የደህንነት ካሜራዎችን እንዲገጥሙ የሚያስገድድ ህግ እንዲጸድቅ ማድረግ ነው። በታክሲዎች ውስጥ ካሜራ እንዲገጠም ህግ ያወጡ ከተሞች ምንም አይነት የደህንነት መሳሪያ ከሌላቸው ከተሞች ጋር ሲነጻጸሩ የሹፌሮች የግድያ መጠን በሶስት እጥፍ ቀንሶ ተገኝቷል። ካሜራዎች በሁለት ቁልፍ መንገዶች ህይወት እንደሚታደጉ ሪሰርቹ ያብራራል። የመጀመሪያው ጥቃትን ገና ከጅምሩ በመከላከል ሲሆን ወንጀለኞች በካሜራ እንደሚያዙ ስለሚያውቁ ጥቃት ከመፈጸም ወይም ከዘረፋ ይቆጠባሉ ተብሎ ይታመናል። ሁለተኛው ደግሞ ጥቃት አድራሹን ለመለየት እንደሚያገለግሉ ያስቀምጣል። ግለሰቦች ከህግ እንደማያመልጡ እያወቁ እንኳን ጥቃት ቢፈጽሙ ፖሊስ ወዲያውኑ ምስሉን በመጠቀም ወንጀለኛውን በፍጥነት ለይቶ ለህግ ማቅረብ ስለሚችል የተሻለ አማራጭ ሆኖ ቀርቧል። የአስፋ ወሰን ዓለም ሰገድ ታሪክም የዚህን ጥናት እውነትነት በግልጽ የሚያሳይ ነው። በሱ ታክሲ ውስጥ የደህንነት ካሜራ ነበር። በዚህም የተነሳ መርማሪዎች ወዲያውኑ ከታክሲውና ከነዳጅ ማዲያው ያገኙትን ምስል ተጠቅመው የናጂብ ሀሊቢ ማንነት በመለየት በሶስት ቀናት ውስጥ በቁጥጥር ስር አውለውታል። ነገር ግን በአስፋወሰን ኬዝ ላይ ካሜራው ያገለገለው የመጀመሪያውን ማለትም ወንጀሉን ለመከላከል ሳይሆን ለሁለተኛው ዓላማ መሆኑ በእጅጉ ያሳዝናል። ሲዲሲ እና ናያሽ የተሰኙት የአሜሪካ መንግስታዊ ተቋማት ያደረጉት ሪሰርች የአስፋወሰን ግድያ በእርሱ ላይ ብቻ የተከሰተ መጥፎ እድል ብቻ እንዳልነበር አሳይቷል። አስፋ በአሜሪካ ከተሞች ውስጥ በተለይም ከሌሎች ሀገራት ለስራ የሚመጡ ኢሚግራንት ላይ በተደጋጋሚ የሚፈጸም የታወቀና ፕሪዲክተብል የሆነ ፐብሊክ ሀልዝ ክራይሲስ ሰለባ ነበር። ባለብዙ ተሰጥኦ ኢትዮጵያዊው አርቲስት ከሚወዳት ሀገሩ ወጥቶ በአሳዛኝ ሁኔታ ህይወቱን ቢነጠቅም ስራዎቹ ዛሬም ድረስ ሕያው ናቸው።